ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦች? ዛሬ ቶሎ ቶሎ ብየውላችሁ በተንኮል የመጣሁት የውላችሁ ብሉቱዝ የሲትራን ስልክ እና ብሉቱዝ አገናኝቼ የመጣሁት እማዬ እየሰገደች ነው እና በቃ እኔ

ሲትራ ሲትራ፣ እሺ ስማ፣ አወ እንግዳ ቁጭ ብሎ እንደዚህ፣ ጥሩ ማርያም፣ ምን ተፈጠረ? ፈሳች የምትለው አጣህ እንዴ? አንተ እሺ እሺ። ኧረ ወደ አንተ ብትባል ደስ ይላል። ሴት ልጅ ተኝታ እንደዚህ ፈል እና ሴት ልጅ ተኝታ እና አሚን ብያ። አኺራም ያ ዱንያህም ይመር። አሚን፣ መጨረሻ ይመር። አሚን። አዎ፣ አላህ የምትፈራ ልጅ አላህ ያርግህ። አሚን። አዎ፣ አኺራ፣ ያው ዱንያ ብቻ አይደለም አኺራም እንዳለ አላህ ያስታውቅህ። አሚን። አላህ ያሳውቅህ። አሚን። ለሀገርም፣ ለእናትም፣ ለጓደኛ፣ ለሁሉ ምትበጅ ልጅ አላህ ያርግህ። አሚን። አሚን፣ መጀመሪያ ሁሉ ይሳካላል። አላህ ምትፈራል። አሚን። አሚን፣ ከመጀመሪያ አላህ የሚፈራ ነው። አሚን። አላህ ከልብ የምትፈራላ። አሚን። ፍላጎቴ እሱ ነው። አሚን። ወላ በተቀረ ማይሳካ ነገር ምንም የለም። ማይሆን ነገር ምንም የለ። አላህ ያርግህ። አሚን። ዋናው ታዛዥ እናት ያባት የቸገረው

ስጠው አሚን፣ አሚን። አጠቃላይ ያ ረብ፣ ጌታ ወጣት አላህ ስራ ስጠው። አሚን፣ አሚን፣ ያ አላህ፣ ያ ረብ። አጠቃላይ አንድ ላይ ስራ ስጠው። አሚን፣ ያ አላህ። ሁሉም በእጃቸው አድርገው፣ አሚን። የሚፈልጉት ሁሉም ስጣቸው። እኛም የመጨረሻችን አሚን፣ ይመር፣ አሚን፣ አሚን። ወንጀላችን ይመር፣ አሚን፣ አሚን፣ አሚን። ወንጀለኛ ነን፣ ወንጀላችን ይማረን፣ አሚን።

አየር አይዝጋብን። አየር ጥሩ ነው፣ እሱ ምንም ችግር የለውም። አየር የሚያስነጉር አይደለም። አየር ከሌለው አየር አጥቶ አይደል ሰው የሚሞተው? ገርሞን አሁን አንተ አየር ለሰጣች። አረ ምን የአየር ማትስት ማተስጥሪ ድሮ አንተ የወለድኩ ጊዜ ማለት ነው። አይ አንተ አንተ ግን በምጥ እንዳትወለድክ አውቃለሁ አይደል? አዎ ብራሴን ነው፣ እኔ አላቅም ነበር ያዛኔ ለሌ ጠዋት አስራ ሁለት ሰዓት ይገቡና ወላሂ አየር አየር አየር ይላሉ። እኔ ደግሞ ከትንፋሽ እንትን ካፍ አየር አየር ሲሉ ከእንደዚህ መበል ይመስለኝ ወላሂ የሚባል ነው የሚመስለኝ አየር አየር ሲሉ ከዛ አንዷ ስንት ሲል፣ አረ እኔ በጣም ነው የምተነፍሰው ብለህ አልኳት። አረ እንደዚህ አይደለም እንትን ነው ፈስ ነው እኮ አየር የሚባለው አለች። እንዴ ፈስ ሲጀ

ዋና አየር አይደል እንዴ? ለእኔ እንደሆነ አይሸተኝም። ሽቶይ ነው ለእኔ። አዎ ስሙን ከ፣ አዎ የልጅ ፈስ አየር ግድ ነው

ወላሂ ፀሐይ እኮ ያስፈሳል። ይሄን ታውቃለህ አይደል? እንደዚያውም ይሸታል። እንደ ፀሐይ የወረደበት ፈስ ሲበላ አታውቅም? እማ፣ አረ በዓል ነው። ቅስቅሻት፣ አሟት እኮ ነው። ድንገት እኮ ነው። ሰላም ሁና ነው የተኛችው። እ ከትምህርት ስትመጣ እኮ ልምድ አላት። ወላሂ ወይ ምስራውን በርታ እኮ ትተኛለች። ካልተኛች ያማታል። እንደውም

እንደው እንዳየሩ ተመችቶኛል። እኔ ለምን ለሷ ቀለል ይላታል ብዬ እማ ግን ልቀሰቅሻት አይሻልም? እስኪ ልቀሰቅሻት። አይናሽ ወይ ጉድ ፈላ። እውነት መሞታል። እንዴት ችልሽ አንቺ። ሲትራ፣ ሲትሩ፣ ሲትሩ፣ ሲትራ፣ ሲትሩ። እንዴ ምን ሆነሽ ነው አንቺ ሲትራ። እማዬ ሲትራ፣ አሞሽ ነው ሲትራ። አሞሽ ነው ወይ አንቺ? ተነሽ አሞሽ ነው። ማ ምን ሆነሽ ነው? ለ ነው ነው አንተ፣ እንደዚህ ምንድን ነው ማሳፈር። ኧረ መቼ አሳፈር ይባላል። እንደዚህ ተነስተህ መውጣት ትችላለህ አንተ። እንትን ካለ አታስቀያት ሲትሩ። አሞሽ ነበር ሲትራ። ይቆርጥሻል እማ ጠዋት እንቁላል በልተሻላ

የጠገበ ላም የሚመስል ይመስል የው ልጅት ያንጉራጉር። እኔ ምን ፈሳች ደከማት እያልኩ፣ እኔማ ማ እሱን እንዳይታዘብሽ እያልኩ። ለነገሩ እህት አለ፣ እሱም አይታዘብሽ እሱ አየር ጥሩ ነው እያለሽ ነበር። እንደው እንደ አመስግኙ፣ እንደው አመስግኙ። አየር ጥሩ ነው እያለሽ ነበር። ሲረፍድባት እንቁላል ብይ ብያት ነበር። እንቁላል ሰርተሽ ብይ ብያት እንቁላሉ አንተ በቃ ተነሲ ወረዛ ታነሳ። ሰብስክራብ ላይክ፣ ሼር ማድረግ እንዳትረሱ፣ ይመቻችሁ። በቀጣይ ቪዲዮ ልገናኛለን። እማዬ አጨ ቪዲዮ ላይ ወዳቸዋለሁ ማድረግ